መላ ዓለም በመጠኑም ቢሆን እፎይ ያለበትን ብስራት ትናንት ሐሙስ መስከረም 29 ሰምቷል። ላለፉት ሁለት ዓመታት ሰቆቃ ይሰማበት የነበረው የጋዛ ምድርና ሰማይ አሁን ፈገግ ማለት ጀምሯል። የሐዘን ደመና አጥልቶበት የነበረው የእስራኤል ምድርና ሰማይ አሁን ወገግታ እየታየበት ነው። እስራኤልና ሐማስ የመጀመሪያ ደረጃ የተኩስ አቁም ስምምነት ላይ ደርሰዋልና። በእርግጥ የተኩስ አቁም ስምምነቱም በቀጣይ ለሚጠበቅ የዘላቂ ሰላም ንግግር ፋታም እፎይታም የሚሰጥ እንጂ በራሱ ያበቃለት የተጠናቀቀ ስምምነት አይደለም። ምንም ቢሆን ግን ክቡሩን የሰው ልጅ ሕይወት እየነጠቁ ያሉ የመሣሪያ ላንቃዎች የሚደፈኑበት በመሆኑ የተኩስ አቁም ስምምነቱ የሚወደስ ይሆናል። አሁን በፊርማ የጸደቀው የመጀመሪያ ደረጃ የተኩስ አቁም ስምምነት በአሜሪካው ፕሬዚዳንት ዶናልድ ትራምፕ እየተረቀቀ ነው። ለዚህ ጥረታቸውም ውዳሴ እየጎረፈላቸው ነው። ጥርጣሬዎችን ጣል የሚያደርጉም ባይጠፉም በፕሬዝዳንት ትራምፕ እቅድ መሠረት እስራኤልና ሐማስ በካይሮ ለድርድር ከተገናኙ በኋላ በመካከላቸው ኳታርና ቱርክን ጨምረው በንግግርና በድርድር አሳልፈዋል። ትናንት ሐሙስ እንደተሰማው ደግሞ የተኩስ አቁም ስምምነት ላይ ደርሰዋል። በአጠቃላይም ፕሬዝዳንት ዶናልድ ትራምፕ የእስራኤል ሐማስ ጦርነት እልባት እንዲያገኝ በቅርቡ ያቀረቡት እቅድ ሰምሯል ማለት ይቻላል። ኳታርና ቱርክም የፕሬዝዳንት ትራምፕን የሰላም ሐሳብ በመያዝ አደራድረዋል። እስራኤልና ሐማስም የመግባቢያ ስምምነት ሰነዱ ላይ ፊርማቸውን አኑረዋል። ለመሆኑም የተፈራረሙባቸው ዋና ዋና ጉዳዮች የትኞቹ ናቸው? እስራኤላውያንና ፍልስጤማውያን ብቻ ሳይሆኑ መላ ዓለም ላለፉት ሁለት ዓመታት የተጨነቀበት የሁለት ዓመታቱ ጦርነት በእርግጠኝነት ተደመደመ ማለትስ እንችላለን ወይ? ዘላቂ ሰላም በማረጋገጥ ዳግመኛ እንዲህ ያለው አስከፊ ጦርነት እንዳይመለስ ዋስትናው ምንድን ነው? የጤናና የሰላም ምኞታችን በያላችሁበት ይድረስ። ሳምንታዊው ዳሰሳ ጀመረ። የዛሬው ዳሰሳ ርዕሰ ጉዳያችን የእስራኤል ሐማስ ጦርነትን ለማስቆም ወሳኝ ነው የተባለው የሰላም ስምምነት መፈረሙን የተመለከተ ነው። የፍልስጤማውያንና የእስራኤላውያንን ደስታም በዳሰሳችን እናጋራችኋለን። የሰላም ስምምነት መፈረሙን ተከትሎ ከዓለም ማዕዘናት እየጎረፉ ያሉ የደስታ መልእክቶችም የዳሰሳችን አካል ናቸው። ተረኛ አዘጋጅና አቅራቢ ተስፋዬ አለነ። በኢትዮጵያና በመላ ዓለም ይህ ፋና ሚዲያ ኮርፖሬሽን ነው። በእስራኤልና ሐማስ መካከል የመጀመሪያው ምዕራፍ የተባለ የሰላም ስምምነት ተፈርሟል። ይህ ስምምነት የተጠቃለለ የሰላም ስምምነት አይደለም። ስምምነቱ በዋናነት ተኩስ የማቆም ታጋችና እስረኛ የመልቀቅና ለዘላቂ የሰላም ስምምነት በጥሞና የመደራደሪያ ፋታን ለማስገኘት ያለመ ነው። የአሁኑ ስምምነት ላለፉት ሁለት ዓመታት የቆየውን አስከፊ ጦርነት አስቆሞታል። ያኔ ለጦርነቱ የቅርብ ለኳሽ ምክንያት ኢሚዲየት ኮዝ የነበረውም ሐማስ ወደ እስራኤል ዘልቆ በመግባት የፈጸመው የጥቅምት ሰባቱም ድንገተኛ ጥቃት እንደነበር የሚታወስ ነው። በዚያ ጥቃትም ከ1200 በላይ እስራኤላውያንን ሲገድል 210 እስራኤላውያንን ደግሞ አግቶ ወስዷል። ይህን ተከትሎም እስራኤል ሁለት ዓመታትን የዘለቀ ከባድ ወታደራዊ ዘመቻ ከፈተችም። ስምምነቱ እስከተፈረመበት እስከ ትናንት ሐሙስ መስከረም 29 ድረስ በተገኘ መረጃ መሠረት እስራኤል በጋዛ በፈጸመቻቸው ጥቃቶች ከ67,000 በላይ ፍልስጤማውያን ሕይወታቸው አልፏል። በመቶ ሺዎች የሚቆጠሩ ደግሞ ለአካል ጉዳት ተዳርገዋል። እናም አሁን ጋዛን በአንድ ቃል ብቻ መግለጽ የሚቻል ከሆነም ወድማለች፣ በሁለት ቃላት መግለጽ የሚቻል ከሆነ ደግሞ ክፉኛ ወድማለች። ሰሞኑን ፕሬዝዳንት ዶናልድ ትራምፕ ባቀረቡላቸው ዕቅድ ላይ ለቀናት የተደራደሩት እስራኤልና ሐማስ በመጨረሻም ተስማምተው ተፈራርመዋል። ጥያቄ፣ የእስራኤልና ሐማስ ይህ ያሁኑ ስምምነት ተኩስ አቁም ነው ወይስ የሰላም ስምምነት? ይህንን አጥርቶ መመለስ የስምምነቱን ምንነት ለመረዳት እጅግ ጠቃሚ ነው። እስካሁን ያገኘናቸው መረጃዎች እንደሚያመላክቱት ስምምነቱ በዋናነት ተኩስ አቁም ሲዝ ፋየር ነው። የተሟላ የተጠናቀቀም አጠቃላይ የሰላም ስምምነት ማለትም ኮምፕሬሄንሲቭ ፒስ ዲል አይደለም። በዚህም መሰረት እስራኤልና ሐማስ በጊዜያዊነት ጦርነቱን ለማቆም ስለ መስማማታቸው ነው መረጃዎቹ የሚያስረዱን። የዚህ ስምምነት ዋና ጭብጦችም ጦርነቱን ማቆም የታሰሩትንና የታገቱትን በመልቀቅ መረካከብ እንዲሁም ወደ አካባቢው ሰብአዊ ድጋፎች እንዲገቡ መፍቀድ ነው። ስለዚህም ለሰላም ስምምነት ጥርጊያ የሚያበጅ ተኩስ አቁም ነው የተደረገው። ሁኔታዎች በዚሁ አዎንታዊ መንገድ ከተጓዙም የሰላም ስምምነት ፒስ ዲል ወደ ፊት መፈረሙ አይቀርም። እስካሁን ግን አልተፈረመም። ፕሬዝዳንት ትራምፕ ያሉትም ይህንኑ ነው። የተፈረመው ተኩስ አቁም ነው የታገቱና የታሰሩ እንዲለቀቁ ዕድል የሚሰጥ ስምምነት ነው ነው ያሉት። ስምምነቱ በሌላ አገላለጹ ሲጠራም ለሰላም ስምምነት የመጀመሪያ ምዕራፍ ማለት ነው። በዚሁ ከቀጠሉ የተሟላ የሰላም ስምምነት ሊከተል ይችላል በእርግጥ። እስራኤልና ሐማስ ከዚህ ቀደም ለሁለት ጊዜያት ያህል የተኩስ አቁም ስምምነት ላይ ደርሰው ነበር። ሁለቱም ስምምነቶች በየጊዜያቸው ስንዝር ሳይራመዱ ሳያራምዱ በእንጭጩ ተቀጩ። አሁን ሦስተኛውና ከቀደሙት ይልቅ ጠንካራ ነጥቦችን የያዘው የፕሬዚዳንት ዶናልድ ትራምፕ ዕቅድ ፍሬ ያፈራ ይመስላል። የመጀመሪያው ምዕራፍ የሰላም ስምምነት ተፈርሟልና፣ የስምምነት ፊርማውን ተከትሎም ፕሬዚዳንት ዶናልድ ትራምፕ ደስ ብሎኛል ብለዋል። በቪዲዮ ተቀርጾ በተላለፈ መልእክታቸው በኩል ደግሞ እንዲህ አሉ። ያ ስንጠብቀው የነበረ ጊዜ መጣ፣ የምንጠብቀውም ሆነ ይህ አስደስቶናል፣ ነበር ያሉት። ለመሆኑም ይህ የመጀመሪያ ምዕራፍ የሰላም ስምምነት ለፍልስጤማውያንና ለእስራኤላውያን ምን ስሜት ፈጠረ? አንድ ለቢቢሲ ቃሉን የሰጠ ፍልስጤማዊ በእርግጥ ሆነ ወይስ አልተሳካም በሚል ውልውል ውስጥ ነበርን። ይሁንናም እንዲያም ቢሆን በተፈረመው የሰላም ስምምነት ደስተኞች ነን ብሏል። በየቴሌቪዥን ጣቢያዎች ከተሰራጩ ቪዲዮዎች መረዳት እንደሚቻለውም ፍልስጤማውያንም ሆኑ እስራኤላውያን በስምምነቱ መፈረም የተሰማቸውን ደስታም አደባባይ በመውጣት በመጨፈር ጭምር እያረጋገጡ ነው። ያ ሁሉ ዕልቂትና ምስቅልቅል ከፈጠረባቸው ከባድ ሐዘን ውስጥም ሆነው ግን ደግሞ እስቲ በዚሁ በቃ ይበለን የሚል ስሜት በስፋት ተንጸባርቋል። ቢቢሲ ካናገራቸው ፍልስጤማውያን መካከል የተደበላለቀ ስሜት እየናጣቸው ስለመሆኑ ሐዘን ውስጥ ቢሆኑም በስምምነቱ ግን ደስታም እንደተሰማቸው እንዲሁም በሥነ ልቦና ለማገገም ጊዜ እንደሚያስፈልግ የተናገሩ አሉ። በእስራኤላውያንም በኩል ተመሳሳይ የደስታ ስሜት ተንጸባርቋል። እስራኤላውያን በአንድ ላይ የተደራጁት እስራኤላውያን የታጋቾች ቤተሰቦች ፕሬዚዳንት ዶናልድ ትራምፕን እናመሰግናለን ታሪካዊ ስኬት ነው ሲሉ በይፋ መግለጫ አሞግሰዋቸዋል። ከቤተሰባቸው መሃል በሐማስ ታግተውባቸው ከነበሩ እስራኤላውያን ውስጥ ይህች ዕለት እንድትደርስ በእንባ በጸሎትና ተደጋግፎ እርስ በርስ ለመጽናናት በመሞከር እንደ ጠበቁ የተናገሩ አሉ። ሐማስ ታጋቾችን ሲለቅ እስራኤል በምላሹ ፍልስጤማውያን እስረኞችን የምትፈታ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እስራኤልና ሐማስ በመጀመሪያው ምዕራፍ የጋዛ የሰላም ዕቅድ ከስምምነት ላይ በመድረሳቸው ተሰማቸውን ደስታና ኩራት አንጸባርቀዋል። ስምምነቱ የሁሉንም ታጋቾች መለቀቅና የእስራኤል ወታደሮች በተስማሙበት አካባቢ መውጣትን እንደሚያካትት ጠቅሰዋል። በቀጣናው ዘላቂ ሰላምን ለማስፈን ስምምነቱ በር ከፋች ነው ያሉት ፕሬዝዳንቱ ሁለቱም ወገኖች ፍትሐዊና አካታች በሆነ መንገድ እንደሚስተናገዱ አስገንዝበዋል። ስምምነቱ ታሪካዊ መሆኑን ጠቁሞም ከአሜሪካ ጎን በመቆም ይህ ድርድር እንዲሳካ ላደረጉ አጋር አገራትም ምስጋና አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ስምምነቱን ለማጽደቅና ታጋቾችን ለመመል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስምምነቱ መፈረም በኋላ ወዲያውኑ በሰጡት መግለጫ ስምምነቱን በካቢኔያቸው ለማጸደቅና በፊናቸው ታጋቾችን ለማስመለስ እንደሚሰሩ ተናግረዋል። ቀኑ ለእስራኤል እጅግ ታላቅ ነው ሲሉ ስምምነቱን ያወደሱት ጠቅላይ ሚኒስትር ኔታንያሁ የእስራኤል ወታደሮችና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታጋቾችን ለማስለቀቅ ላደረጉት ጥረት ምስጋና ቸረዋል። እስራኤል ካቢኔ በስምምነቱ ላይ ድምፅ የሚሰጥ ሲሆን ተቀባይነት ካገኘም የእስራኤል ጦር በ24 ሰዓታት ውስጥ ወደ ተስማማበት አካባቢ የሚመለስ ሲሆን ታጋቾች ደግሞ በ72 ሰዓታት የጊዜ ገደብ ውስጥ እንደሚለቀቁ ተመላክቷል። ሐማስ በበኩሉም በጋዛ ያለውን ጦርነት ለማስቆም ስምምነት ላይ መድረሱን አረጋግጦ አሜሪካና የሚመለከታቸው ሀገራት እስራኤል የስምምነቱን ውሎች ሙሉ በሙሉ መተግበሯን እንዲያረጋግጡ ጠይቋል። ስምምነቱ በጋዛ ላይ የሚደረገውን ጦርነት የሚያስቆም፣ ሰብዓዊ እርዳታ እንዲገባ የሚፈቅድ እንዲሁም የታጋቾችንና የእስረኞችን መለቀቅ ተግባራዊ የሚያደርግ እንደሆነ መገለጹንም በቢቢሲ ዘገባ ተመላክቷል። እስራኤልና ሐማስ የደረሱበትን የሰላም ስምምነት የመጀመሪያ ምዕራፍ አስመልክቶ የሐማስ አመራር ይፋ ባደረገው መረጃውም የተደረሰው ስምምነት በእስራኤል ወህኒዎች ውስጥ የሚገኙ አንድ ሺህ ሰባት መቶ ፍልስጤማውያን እስረኞችን የሚያስለቅቅ ስምምነት ጭምር በመሆኑም ታሪካዊ ስኬት ነው ብሎታል። በድርጅታዊ ሁኔታ ስናየው ወደ ፍጹም ነፃነትና ወደ ዕርቅ መንገድ የሚወስድ የመጀመሪያ ምዕራፍ ነው ሲል ገልጾታል። ከአሜሪካ ጎን ሆነው ካደራደሩት ሀገራት መካከል ደግሞም ኳታር ተጠቃሿ ናት። ጠቅላይ ሚኒስትሯ ሼክ መሐመድ ቢን አብዱራህማን አልሳኒም በሐማስና በእስራኤል ድርድር ወቅት በአካል ተገኝተው ድርድሩ የተሳካ እንዲሆን ሲጥሩ ከነበሩ የሀገራት መሪዎች መካከል ተጠቃሽ ናቸው። እርሳቸውም የተደረሰውን የሰላም ስምምነት ሰብአዊ ድል፣ የዲፕሎማሲም ድል ሲሉ ነው የገለጹት። በሁለቱም ተደራዳሪዎች በኩል መተማመን መንፈስ እያጎለበቱ እንዲሄዱና እንዲህ ያለውን የውል ስምምነት ይዘን ወደፊት ንግግርንና ድርድርን የምናበረታታ እስከሆነ ድረስ የሁለት መንግሥታት መፍትሔ መንገድ ጥርጊያ ሊያበጅ ይችላል ብለዋል። አውሮፓ ኅብረትም የእስራኤልና ሐማስ የመጀመሪያ ምዕራፍ የሰላም ስምምነትን በተመለከተም እጅግ አስፈላጊ ስምምነት ነው። የኅብረቱ ፕሬዝዳንት ኡርሱላ ቮንደርሌይን ስምምነቱን በተመለከተ ሲናገሩ በሁለቱም ወገኖች በኩል ያሉ ሕዝቦች ላይ እየደረሰ ያለውን መከራና ችግር ለማስቆም እጅግ አስፈላጊ ስምምነት ነው። ከዚህ ወዲያ ለሚኖሩ ንግግሮችም እስራኤልም ሆነ በሐማስ በኩል ትዕግስት እንዲያሳዩ አስተያየታቸውን አቅርበዋል። በእስራኤል ሐማስ ጦርነት ከፍተኛ ፈተና ውስጥ ገብቶ የነበረው ሌላኛው የተባበሩት መንግሥታት ድርጅት ራሱ ነው። የመጀመሪያው ምዕራፍ የሰላም ስምምነት በመፈረሙም በዋና ጸሐፊው አንቶኒዮ ጉተሬሽ በኩል የደስታ መልእክቱን አስተላልፏል። ጉተሬሽ ይህን ስምምነት የተስፋ ጊዜ አመላካች ሲሉ ገልጸውታል። የዚህ ስምምነት አፈጻጸም የሰብአዊ መብት አከባበረንናም ወደ ጋዛ አስፈላጊ የምግብ የሕክምናን ጨምሮም ሰብአዊ ድጋፎች የሚገቡበት መንገድን በአስተማማኝነት የሚያመቻች እንደሚሆን ተስፋ እንዳላቸው በመግለጽ ጥሪ አቅርበዋል። የፕሬዝዳንት ዶናልድ ትራምፕን የድርድር እቅድ ወደፊት እንዲገፋ ካደረጉትና ድርድሩ ውጤት አስገኝቶ የመጀመሪያ ምዕራፍ ቢሆንም የሰላም ስምምነት እንዲፈረም ካስቻሉት አገራት መካከል ተርኪዬ ተጠቃሽ ናት። የሀገሪቱ ፕሬዝዳንት ረጀብ ጣይብ ኤርዶሃንም የደስታ መልእክታቸውን አስተላልፈዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም እንዲሁም ከጣሊያን መንግሥት በኩልም ቢሆን ከፍ ያለ የደስታ መግለጫ መልእክት የተላለፈ ሲሆን የአገሪቱ መንግሥት አስፈላጊ ከሆነና ጥሪ የሚቀርብለት ከሆነ ወደፊት ምናልባት ለሚቋቋም ገለልተኛ የሰላም አስከባሪ ኃይል ወታደሮችን ለማዋጣት ዝግጁ ነኝ እስከ ማለት ደርሷል። የተከበራችሁ አድማጮቻችን፣ ይህ በእንዲህ እንዳለ። ሐሙስ ከእኩለሌሊት በኋላ እንደተሰማው እስራኤል ካቢኔ ከሐማስ ጋር የተደረሰውን የተኩስ ማቆም ስምምነት በሌላ አጠራሩ የመጀመሪያው ምዕራፍ የሰላም ስምምነትን አጽድቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለዚሁ ጉዳይ ሐሙስ ምሽቱን ካቢኔያቸውን ሰብስበው ነበር። እስራኤል ካቢኔ ስብሰባ ውስጥ የአሜሪካ ከፍተኛ ባለሥልጣናትና የሰላም ንግግሩ ዋና አጋፋሪዎች የሆኑት ዊትኮፍና ሌላኛው የአሜሪካ ከፍተኛ ልዑክ የሆኑት የፕሬዝዳንት ትራምፕ አማች ያሬድ ኩሽነር ባልተለመደ ሁኔታ የእስራኤል ካቢኔ ስብሰባን አብረው ታድመዋል። ስብሰባውን እንዲታደሙ የተጋበዙትም በጠቅላይ ሚኒስትር ቤንያሚን ኔታንያሁ መሆኑን ጄሩሳሌም ፖስት ጽፏል። ይህን ተከትሎም የእስራኤል ካቢኔ ሌሊቱን ባደረገው ስብሰባ በጠቅላይ ሚኒስትሩ የሚመራው መንግሥት ከሐማስ ጋር የደረሰበትን ስምምነት በይፋ አጽድቋል። ስለዚህም በስምምነቱ የጊዜ ሰሌዳ መሠረትና ፕሬዝዳንት ትራምፕም በሰጡት ፍንጭ መሠረት ሐማስ አግቷቸው ከነበሩት መካከል በእጁ የሚገኙትን ቀሪ እስራኤላውያን ታጋቾች በሙሉ የፊታችን ሰኞ አሊያም ማክሰኞ ያስረክባል። እስራኤልም ይህን ተከትሎ ወደ አንድ ሺህ ሰባት መቶ የሚጠጉ ፍልስጤማውያን እስረኞችን ትለቃለች። እስራኤልና ሐማስ ገብተውበት የነበረ ጦርነት ለጊዜውም ቢሆን በተኩስ አቁም ስምምነት ቆሟል። ይሁንና የዓለም ሰላም ወዳዶች ሁሉም እስራኤልና ሐማስ ወደ ዘላቂና አስተማማኝ ወደሆነም የሰላም ስምምነት እንዲያመሩ ፍላጎታቸውን በማንጸባረቅ ላይ ናቸው። የተከበራቸው አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊ ውዳሰሳ ተጠናቀቀም። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ጤና ይስጥልኝ።